እኛ ኑረን እኳ አናውቅም። ከባህር ጠርዝ ላይ እንደ ክቡር ድንጋይ ሬሳ ስንለቅም ከሙሴ ተምረን ባህር መግመስ ያምረን በባህር ተገምሰን በታንኳ ሄድንና በሳጥን ተመለስን። እኛ የካሌ ወራሾች ያሉላ አባነጋ የምኒልክ ልጆች እና አብዲሳ አጋ እንደ ጫጩት መንጋ በጭልፊት ዋርካ ስር እንደ ተበተነ አቅማችን ጋሻችን ጩኸት ብቻ ሆነ። በቅልማ ሕፃን ውስጥ ባቡል ቀን ተፈጥሮ እንደሚኖር ተባይ ታፍኖ ታብግሮ ማን ነው የጫነብን መውጫ የለሽ ኑሮ እኛ ኖረን እኳ አናውቅም? ከሙሴ ተምረን ባህር መግመስ ሲያምረን በባህር ተግምሰን በታንቋ ሄርንና በሳጥን ተመለስን። አዎ እኛ ኑረን እኳ እናውቅም። ከባህር ጠርዝ ላይ እንደ ክቡር ድንጋይ ሬሳስን ለቅም